አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች እንደት ናችሁ? ደህና ናቸው፣ ሰላም ናቸው፣ ወላሰላማቸው። ዛሬም በድጋሚ መጥቻለሁ። እንግዲህ ማለት ነው ምክንያቱም የእነ አላዛር ጉዳይ እና ውዶችዬ ያስልክ ስለገባብኝ ያቋራጥኩት ቪዲዮ ነው ምንላችሁ መሰላችሁ እና ላዛር አሁንም በድጋሚ ያው እንግዲህ እንትን ላይ ናቸው፣ ሀሳብ ላይ ናቸው። የአላዛር ማዘር ደግሞ ሄዳ አምጥታት ነበረ ማለት ነው። የእንሱን ማለት ነው። ግን ያው አጎቷ መቶ መልሶ ይዟት ሄዷል ማለት ነው። እንግዲህ ያለውን ነገር ያው በጣም ትንሽ ከበድ ይላል ማለት ነው። በጣም ከባድ ነው ማለት ነው። በጣም ከባድ ነው። በጣም ከባድ ነው እና ያው እንደነገርኳችሁ ያው በባለፈውም ተጠየቅ መጣ፣ ይዛት መጣ፣ ጠየቀቻት። ያው አብራን ደማት ሆን የነገረችው በጣም የሚያሳዝን ነገር ነው ማለት ነው። በነገራችን ላይ ካሜራ ያንቺ ነገር ነው ማለት ነው። እና መልላችሁ ፈልጌ ነው እኔ ያው እንግዲህ አይናቸው ላይ ብዙ ነገር እያየንባቸው ይሄ መሽጎጥ ጎድ ቆጥ መደብቅ ወደ መሽለጥለጥ አይመችኝም ማለት ነው። አንቺ የንሱ ማለት ነው እንሱ ከላስ ይበቃሻል እንዴ! ልጅ ልት ጎጅም እንዴ በዚህ ደረጃ እንዴ! ያቺኛይቱ ስመጣች ኛይቱ ስትሄድ መላላጭ አረግሽው እኮ ዶሮ ማላላጭ አረጋችሁ ሁላችሁም ማለት ነው። እና የምልላችሁ ነው ያው ተንሱ እንግዲህ ብዙም ይላል አለችም ማለት ትወዱ አለ አይኗ ላይ ያስታውቅባታል ግን ችግሩ ምንድን ነው? እውነቱን እየነገራችሁ አይደለም ለልጁ ማለት ነው። ወይም አልወድህም ወይም ደግሞ የሆነ ነገር ብላ ልነግረው አልቻለችም። አንተና እኔ አብረን መሆን አንችልም ብቻ ነው። ምክንያቱም ፍቅር አለባት። ግን ምን አለች? ተመልሰው መገናኘታቸው ከመገናኘታቸው ወደኋላ አይሉም ማለት ነው እና ደግሞ በቀደም አጎቷ መልሷት ነበረ፣ አይሆንም ብሎ መልሶ ነበረ ማለት ነው። አሁን ደግሞ ድጋሚ ደግሞ የጠየቀቻት ነበር ሌላ ሴት እሷም የጠየቀቻት እያለ እያለ አብረን መሆን አንችልም እያለቻት ነው ሲል ይዋጋ ማለት ነው ያለችው። እንግዲህ ብዙ ነገር አውርተዋል፣ ብዙ ነገር ሆነዋል። የሰው ልጅ እኮ ሲያፈቅር እኮ በአንድ በአንድ ጊዜ በአንድ ቀን ለራስ ወይቱ ሊያፈቅር ይችላል አለቻት፣ መለሰችላት። እና ስለዚህ ይሄ ፍቅር የላትም ይሆን እንደሚባለው ታዲያ ፍቅር የላትም ነው ፍቅር የለውም የሚባለው የሰው ልጅ ምንም ነገር ላይ ሳይሰማው ሳይሰማው ሲቀር ነው ግን እንደዚህ ይሄን ወሬ እያወራች እንዴት ነው ፍቅር አልያዛትም? ፍቅር አልያዘኝም፣ አንተና ኔ በአንድ ላይ መሆን አንችልም የሚባል ነገር የለም። ምክንያቱም እንግዲህ ይሄን ነገር አብረው እንደዚህ የሆኑ እያሳለፉ ከርማዋል ማለት ነው። እኔ ቸኮለምልበት ነገር የለኝም፣ ምክንያቱም ብዙ ጊዜ ቆይተዋል። አሁን ከተገናኙ ማለት ነው። ስለዚህ ቸኩሎ ነው የጠየቃት ቸኩሎ ስለ ጠየቃት ነው ምናምን አደለም። እሷ ደግሞ ትምህርቴ መማር ፈልጋለሁ እናቴ መርዳት ፈልጋለሁ ምናምን ያለችው ነው ለዛ አደለም ከባሏ ጋር ሆና እየሰራች እራሱ መርዳት ትችላለች እናቷን የእናቷ ፍቅር ካለባት ማለት ነው። ምክንያቱ ግን እኔ ምፈራው እኔ የምፈራው እንደዘበኑ ዘበኑ ሴት እንደዘበኑ ዘበኑ ወንድ በገንዘብ ተጠግተው እንዳይሆን ገንዘቡን ወይም ደግሞ ደግነቱን አይታ ተጠግተው እንዳይሆን እኔ። መቼም እኔ ክብሪት ነኝ አንዳንዴ ጊዜ ክብሪት ነኝ እኔ ሳይጭሩኝ የምጫር ሴት እየሆነኝ እና ጤና ነገረኛ ነ ይበሉ እና መቼም ብዙ ሰው እንዚ እያደረገ ስለማይ ምናልባት በገንዘቡ ዙሪያ ተጠግተው እንዲሆን ነው የምለው። ይህችን ትንሽ ጭንቅላታችሁ ላይ አርጓት ስቅሯት። ምክንያት ነው ይህች ልጅ ፍቅር እየፈለገችው ፍቅር ፍቅሩን ሳይሆን ገንዘቡን ፈልጋ እንዳይሆን የምለው ነው

ዮሃንስ ንብረት፣ ገንዘብ ምናምን አይቶ ብዙ ሰው እየገባ እየተበላሸ ነው። ሰው ህይወት እያበላሸ እየወጣ ነው። ስለዚህ አስቀድማችሁ መስል ያለባችሁ ይህን ነገር እኔ በእኔ መጣልኝ ሀሳብ ነው። ምክንያቱም የሰው ልጅ አንድ ነገር ካላየበት ከዛ ሰው ፍቅር ካልያዘው እንደዛ ጥምጣሜ ስትጠማጠብ የነበረው ማለት ነው። ሰው ስታቀብ ስትጨብጥ ስትስም የከረመች ሴትዮ ታዲያ ምኑን ወዳ ነው? ምኑን ፈልጋ ነው ሰውዬውን ፍቅር ካለያዛት ፍቅር ካለያዛት ምኑን ፈልጋ ነው የገባችው? ጉሩት ይሄ ነገር ነው ላይ ማለት ነው። ስለዚህ ነው የምላችሁ ነገር ይህ ነገር ትክክል ላይሆን ይችላል እና ገንዘቡን በገንዘብ ገብታበት እንዳይሆን እሚል ነገር መጣብኝ ማለት ነው። ምክንያቱም የሰው ልጅ ፍቅር ሲይዘው ፍቅር ከያዘው ፍቅር ያዘው ነው መቸም በአይን በብዙ ነገር እያየን ነው። ከአይናቸው ላይ ብዙ ነገር እያየን ነው። በለባበሷ በምኗ እራሱ ይኸው ወድጀልሻለሁ ይህን ወድጀዋለሁ በአላት ነገር እንኳ እራሱ እሱን አንተ ስለወደድኩ ይሄንን እያረኩ ነው የምማጥቅ ብለዋለች እሱ ማለት ነው ግደሙ ተደጋግሞ ማለት ነው እና ይሄ ነገር ሲሆን ሌላ ነገር እንዴት ሊመጣ ይችላል? ብዬሽ አሰብኩኝ ማለት ነው ውዶች ማለት ነው እና ያለው ነገር አሁንም እሱ ጋር መቀጠል አልችልም በፍቅር በፍቅር ዙሪያ እሱ ጋር መቀጠር አልችልም ያለችው፣ ግን ከዛም አንፃር ወንድምዬ አላዛሬ ማለት ነው፣ ተጠንቀቅበት ነገር ከሴቶች ራቅ። ማትኮን ከሆነች የመጨረሻ ከሴቶች ርቀህ ተቀመጥ። አንተ በራስህ የራስህን አቋም አንድ እንትን ነገር ስይዝ የዘን ሰዓት ለምና ትገባለች አዳሚ ማለት ነው። እና ርቀህ ተቀመጥ፣ ከሴቶች ራቅ ነው እምልህ። በቃ ለማትረባ ሴት ብዙ ጊዜ ጊዜ ይሄንን እየጨረስክ